ነገር በላይ ህዝባችን ሰላም ያስፈልገዋል ሲሉ ካርዲናል ቻርልስ ቦ ተናገሩ። በሜንማር፣ ታይላንድ፣ ቬትናምና ቻይና ላይ የተከሰተውን የመሬት መንቀጥቀጥ ተከትሎ የሜንማር ጳጳሳት ጉባኤ ፕሬዚዳንት ብፁዕ ካርዲናል ቻርልስ ቦ ባስተላለፉት መልእክት የእስያ ሀገር ህዝቦች የእርስ በርስ ጦርነትን ማስወገድና ሰላምን እንፈልጋለን ሲሉ ተናገሩ። የያንጎን ሊቀ ጳጳስ ካርዲናል ቦ በሜንማር የደረሰውን የመሬት መንቀጥቀጥ ተከትሎ ከቫቲካን ዜና ጋር ባደረጉት ቃለ ምልልስ ህዝቡ ምግብ፣ መጠለያ፣ መድኃኒትና ህይወት አድን ቁሳቁሶች እንደሚያስፈልጋቸው ተናግረዋል። ብፁዕነታቸው በመልእክታቸው ከምንም በላይ ህዝባችን ሰላም ይፈልጋል በማለት ገልጸው አስቸኳይ ሰብአዊ ድጋፍ እንደሚያስፈልጋቸው ተናግረዋል። ካርዲናል ቦ ለደረሰው የመሬት መንቀጥቀጥ የሜንማር የመሬት መንቀጥቀጥ ምላሽ በቤተ ክርስቲያን ተነሳሽነት በሚል መሪ ሀሳብ አስቸኳይ ስብሰባ እንዲደረግ ጥሪ ያቀረቡ ሲሆን ባደረጉት ቃለ ምልልስ በዚህ የ የሐዘን ሰዓት ከሁሉም ሰዎች ጋር ትከሻ ለትከሻ ቆመን ቁስላቸውን ለመፈወስና ለማገገም እንረዳዳለን በማለት አብሮነታቸውን ገልጸዋል።